ሰላም ጤና ይስጥልን ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው አለን አለን አለን ተከስተናል። እንግዲህ ዛሬም ከምርጥ ምርጥ ቪዲዮቻችን ጋር እስከ ቪዲዮችን ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ቤተሰብ ያሉ ናችሁ ሰብስክራይብ በማድረግ ቤተሰቡኑ ተቀላቀሉ እንላለን። ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። እስኪ ወደ መጀመሪያ ቪዲዮአችን እንገባለን። እስቲ እንቀጥላለን። ያው ህጻን ነው ብላችሁ እንዳንቁኝ እንደፊቴ ምላሴም ተቆራ ይሁን ይሁን ይሁን ይሁን። መቼ ይሁን መቼ ይሁን አሁን። አቦል ጀባ፣ ቶና ጀባ፣ በረካ ጀባ፣ ሰላም ጀባ፣ ጤና ጀባ። ይሁን ይሁን መቼ ይሁን አሁን። ይሁን ይሁን መቼ ይሁን አሁን። እስኪል መረቀህ ቶሎ በላ ሜንበል ስራ ስትፈልግ ጫማ ያለቀብህ አግንቻለው ስትል ዘመድ የገባብህ ስቱ ዞር ዞሮ በርጤ በኖ የጠፋብህ ቱቱቱ ቆንጅዬ ስራ አስኪያጅ በልቧ ታስብህ አሁን ይሁን። የኑሮ ውድነት ጸጉርህን የላጭ ልጅህን ሳታሳይ መመለጥ ያስቆጨህ መጀን በአንተ መጀን መጀን በአንተ መጀን የያት ቅድማያቴ ቁና ቁና ፀጉር ይስጥ በገበቴ አሁን ይሁን። የመግባት ስጋት የሚጨንቅ የታክሲ ባቡር ሰልፍ ሀሳብ የሚንጥ የአራት ጎማ ተጓዥ ዶክተር የሚነቀ ቱ ቱ ቱ የቤተሰብ ጨዋታ። ከጨዋታው በፊት መኪናውን ይስጥ። አሁን ይሁን ይሁን፣ መቼ ይሁን፣ አሁን። ምርቃታችንን ራሱ ትርጉም የሚያገኙት ችግር ችግራችንን እየነቀሰ ነው። ለዛ ነው በደንብ ስሜታዊ ያደረገኝና ችግር ችግሮቻችንን እየነቀሰ የሚመረቅ ምርቃት ነው። ስ ይሁን ይሁን፣ መቼ ይሁን፣ አሁን። ይሁን ይሁን፣ መቼ ይሁን፣ አሁን። ሰላም ጤና በረከት ውስጥ ይግባልን። መቼ አሁን። አካውንታችን በብር ይጨናነቅ። መቼ መቼ፣ አሁን ብር ጎሎኝ ነው የቡና ክፍልኝ በናረይ መች ዘሎ ወደ ችግር ማለት ነው። ቀጥታ በቃ ሰላምታም የለም ዘሎ ወደ ችግር። የልጅቷን ስልክ ቁጥር የጻፈችውን ለማየት ሙከራ ያደረጋችሁ ሰዎች እራሳችሁን አጋልጡ፣ አጋልጡ

ምን በአንድ ጥፊ ከማስተር ወደ ወይዘሮ አስቴር ቀይሮታል። አትረውም ነበር ወይ አለች። እሺ ጃሉድ፣ በመጀመሪያ እንግዳችን ሆነ ስለመጣህ እናመሰግናለን። እስኪ ስለ ልጅነት፣ በተለይ ደግሞ ስኩል ላይፍ ላይ የነበረውን ነገር፣ ምን አይነት ተማሪ ነበርክ? ምን ትምህርት ደስ ይልሃል? በጣም የድሮ ጥያቄ አሁን እኔ ጃል ነኝ እሱ አይቀድምም በጣም የድሮ ጥያቄ ነው የጠየቅሽ ትምህርት ቤት ማለት እኮ ማንም የማይረሳው በህይወቱ ውስጥ ምን ጊዜም እየኖሩ ካለ የማይጠፋ ነገር ነው ምን መሯሯጡ ትምህርት ቤት ገብቶ መጫወቱ ከዚ ለበስፖርት ሰዓት እንደዛ መሆኑ ሌሎችም ነገሮች እንደዛ ነበሩ። የትምህርት ቤት እስኪ እስቲ ግርል ያው ጃሉድ ውስጥ ያው ይታወቃል፣ የሆነ ሁለት ሰዎች አሉ። እኔ ልቅደም፣ እኔ ልቅደም፣ እኔ ልናገር፣ እኔ አንተ ተናገር የሚባባሉ ሰዎች እንዳሉ ይታወቃል። ግን እስ ያለው የገባችሁ ትምህርት ቤት ውስጥ ማለት ያሉ ቆይታዎች የሚረሱ አይደሉም፣ አይረሱም ብሎናል። ከዛ በፊት ግን ው የድሮ ጥያቄ ነው ረስችዋለው እስቲ ክላሽ አላረገም እና ጃሉደን ይሄንን ቁም ነገር የምጠይቁ ሰዎች ምናችሁን ነው የሚያማችሁ? ዋናው ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። አንተ ነህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ከአምስት ደቂቃ በኋላ ፕሮግራም ወደ ስራ ሰዎች፣ ኬክ እንብረት ነው። በመጀመሪያ ክብራችሁ ስለመጣችሁ በጣም አመሰግናለን። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ፣ ዘምሩ ዘምሩ።

በዚህ ወር ድሬዳዋ ከተማ ላይ ወርቅ የቀላቀለ ዝናብ ሊዘንብ እንደሚችል ስንቶቻችሁ ታውቃላችሁ? መቼስ ከዚህ በፊት ድሬዳዋ ከተማ ላይ አሳ የቀላቀለ ዝናብ ዘንቦ እንደነበር ሁላችንም የምናስታውሰው እውነታ ነው። ታዲያ በዚህ ወር ደግሞ ቺታ ተአምረኛ ከተማ ወርቅ የቀላቀለ ዝናብ ሊዘንብባት እንደሚችል ብዙ ጠቢባን በስፋት እየተናገሩ ይገኛል። ይህንንም ሊሉ የቻሉበት ምክንያት በያዝነው ግንቦት ወር ላይ ሲድረስ የተሰኘው ንፋስ ከምስራቅ በኩል እንደሚነፍስ በመታወቁ ነው። የሲድረስ ንፋስ ማለት ቢያንስ በአምስት መቶ ዓመት አንዴ ብቻ ሊነፍስ የሚችል አደገኛ ንፋስ ሲሆን በሚነፍስበት ወቅትም የባህር ስር ወርቆችን የማትነል ልዩ ጸባይ አለው። እናም ይህ ተነነ ወር ከደመና ጋር የሚገናኝ ከሆነ ከዝናብ ጋር ተደባልቆ መዝነቡ አይቀርም። ታዲያ እዚህ ጋር ነገሩን ይበልጥ አስደማሚ ያደረገው ነገር ከሲድረስ ድረስ ንፋስ ጋር ሊገናኝ የሚችለው ደመና ድሬዳዋ ላይ የሚዘንበውን ዝናብ የያዘው ደመና መሆኑ ነው። ብቻ ይህ ደመናና የሲድረስ ንፋስ ከተገናኙ በያዝነው ወር ላይ ድሬዳዋ ሰውን ሊጎዱ በማይችሉ ጥቃቅን የወርቅ ክምችቶች ልትሞላ ትችላለች። ከየት ነው የምታመጣው? ዜናውን ድሬዳዋ ጠበቅ ነው ያለው። ምንም ወርቅ የሚባል ነገር የለም። በነገራችን ላይ ልጅ ይሄ ብቻ አይደለም። ቆይ ሌላ ላሳያችሁ፣ ሌላ ላሳያችሁ። ድሬዎች እንዴት ነው? ዝናብ እየዘነበ ነው። ያው በዚህ ወር ላይ የሚዘንበው ዝናብ ወርቅ የቀላቀለ ሊሆን እንደሚችል ነግሬያችኋለሁና፣ እዚህ ደግሞ ዝናብ በጣም እየዘነበ ነው። እና እናንተ ጋር ያለው ሁኔታ እንዴት ነው? እስቲ ኮሜንት ላይ አስቀምጡልኝ። ይሄንን ልጅ ሃይ የሚልልን ሰው የለም። አረተው እባክህ፣ አረተው። ይሄው ህዝቡ ይፈልሰዋል ወርቅ ይዘንባል ብሎ ህዝቡ እየፈለሰ ነው፣ ወደዚህ የድሬዳዋ እየተከማቸ ነው። ጎበዝ የሙቀቷ አጨናንቆናል። ጭራሽ ጭራሽ የሰበስብብን አለ። አሳ ዘንቧል። ከዚህ በፊት አስታውሳለሁ፣ ወደ ስምንት ዘጠኝ ዓመት ይሆናል፣ አሳ ዘንቧል። ግን አንተ የለቀኮ ፎቶ ላይ እንዳለው የተከማቸ አሳ አይደለም። ቆይ እስቲ ስንት ከአራት ነው የሚዘንበው? አስራ ስምንት ነው፣ ሀያ አንድ ነው፣ ሀያ አራት ከአራት ስንት ወርቅ ነው የሚዘንበው? አልተጠቀሰም። ምንድ ነው የምታጨሰው? ወርቅ ሰውንም አይጎዱ ይላል አረ እባክህ አትቀልድብህ እንዴ ደህና ነን እንጂ መቀለጫ ነን እንዴ የዚህ ካምፓኒ ባለቤት አምባሳደር እናድርግህ በወር 60 ሺ ብር ነው ደሞዝ መቶ በአመት 120 ሺ ብር እንከፍላለን በእኛ የእኛ ፐነክስ ካምፓኒ ማስታወቂያ ስራ ያሉኝ በወር 60 ሺ በአመት 120 ሺ የትኛው ካልኩሌሽን ነው 60 ሺ በወር ጎበዝ። ኢንፊኒክስ ማን ነው ኢንፊኒክስ የተባለው ካምፓኒ? 60 ሲባዛ በ12 120 ሚል አዲስ የማቴማቲክስ ፎርሙላ ሰርቶልናል። አዲሱን ፎርሙላ ተቀላቀሉት። በማትስ መምህራኖች ስትሰቃዩ የነበሯችሁ ተማሪዎች እነሆ ኢምፒኒክስ ደርሶላቸዋል። 60 ሺ ሲባዛ በ12 እኩል ይሆናል 120 ሺ። አዲስ ፎርሙላ ተገኝቷል። የትም ያልተባዛ 0 ዜሮ። አዲስ ፎርሙላ፣ አዲስ ፎርሙላ ኢምፒኒክስ ካምፓኒ የለም፣ እዚህ ጋር እሺ፣ አስማቱ እሷን ማስከፈል ነው። ቾቿ ማጂሽያን፣ እንግዲህ ሌላ ማጂሽያን መቶብሃል። ራስህን አፕዴት አድርግ ይልሃል፣ ቾቻ ማጂሽያን። በነገራችን ላይ አፍሪካ ዴካ ደግ መዝገብ ላይ ባለፈው ዕለት ከሰይፉ ላይ ሰምቻለሁኝ እና ዜናውን በጣም ደስ ብሎኛል። ያው ግን አስማተኞች እየመጡልህ ነው። ጭራሽ ሴት የሚያስከፍሉ አስማተኞች እየመጡልህ ነው እና ቾቻ ማጂሽያን ራስህን አፕግሬድ ደግሞ በኦክስፎርድ በተደረገ ጥናት ወንዶች ጤናማ እንደዚሁም ደግሞ ደስተኛ እንዲሆኑ በሳምንት ቢያንስም ከሚስቶቻቸው ተለይተው ሁለት ጊዜም ከወንድ ጓደኞቻቸው ጋር ሊዝናኑና ቺላውት ሊያደርጉ እንደሚገባም ይህ ጥናት አሳይቷል። ኦክስፎርድ የሰራው ይህ ጥናት ላይ እነዚህ ወንዶች ከቤት ወጥተው ቢያንስ ቢያንስ ከአራት ጓደኞቻቸው ጋር በሳምንት ሁለት ቀን ኳስ ሊያዩ አሊያም ደግሞ አንድ ሁለት እያሉ ሊዝናኑ ይገባል። በዚህ ነው ደስተኛና እንደዚሁም ደግሞ ጤናማ የሚሆኑ ሲል ይህ ግን ጥናቱን ይዞቷል። ሚስቶች ሀሳባችሁን ስጡበት፣ ባሎቻችሁንም ለቀቅ አድርጓቸው። መልካም ቀን። ምርጥ ጥናት። እውነት ለመናገር ኦክስፎርድ ይህንን ጥናት ባያጠነው ከ15 ቀን እስከ ሶስት ወር ጊዜ ቢሰጠ ኑሮ እኛ የምስራቅ አፍሪካ ወንዶች እናጠ እንፈለስፈው ነበር። ዛሬ ገና ትክክለኛ ዜናና ለህዝብ የሚጠቅም ስፔሻ፣ ለጭቁኑ በቁጥር ትንሽ ለሆነው የወንድ ልጅ ዛሬ ዜና ወጣ፣ ዛሬ ቀን ወጣለት። ስለዚህ ከዚህ በኋላ በሳምንት ሁለት ቀናችንን ይዘን ችሎት እናደርጋለን ማለት ነው። ዋው እስቲ ምንድን ነው ያልከው? ባለቤቴ ኦክስፎርድ እኮ ጥናት አጥንቶ ኦክስፎርድ ዩኒቨርሲቲ ጥናት አጠና። በሳምንት ሁለት ቀን ወንዶች አጠና አጠና ጥናት ኦክስፎርድ ዩኒቨርሲቲ ነው። ኦክስፎርድ ጥናት ነው እንደዚህ ሁለት ቀን ከወንድ ጓደኞቻቸው ጋር ጊዜ ቢያሳልፉ ጥሩ ነው። ኳስ ቢያዩ አንድ ሁለት ጥሩ ነው። ኦክስፎርድ ነው ኦክስፎርድ ነው ጥናቱ ነው እንደዛ የሚለው እስኪ ኦክስፎርድ መቶ ያስወጣው ማማ፣ ምን ሆነሻል? ቪዲዮ እኮ እየሰራሁ እኮ ነው። እኔ መች ወጣለሁ አልኩሽ እንዴ። ኦክስፎርድ ሃይ። ቪዲዮ እየሰራሁ አይደል እንዴ እኛ እየተደበደብን እየተቀጠቀጠ እየተገበጥርን ነው ለእናንተ ቪዲዮ የምንሰራው። ሰብስክራይብ አድርጉልኝ። እኛ እኮ ስንት ነገር እየደረሰብን ነው። ላይክ አድርጉ፣ ቪዲዮን ሼር አድርጉ፣ ለእያንዳንዱ ሰዎች እንዲደርስ አድርጉ። እኛ ወንዶች ቁጥራችን ትንሽ ነው። ውድ ፍጥረቶች እኮ ነን። አሁኑኑ ተሰናበታችሁ፣ አሁኑኑ ሰናበታችኋል። ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን ሼር እያደረጋችሁ ለእያንዳንዱ የምስራቅ አፍሪካ ሞባይል ውስጥ እንዲደርስ አድርጉት። ያኔ ያኔ ኃይላችን ሲደረጅ፣ ስንፋፋም፣ አቅማችን ሲበረታ በሳምንት ሁለት ቀን እየወጣ ኳስ እናያለን። በሳምንት ሁለት ቀን ከአራት ጓደኞቻችን ጋር አንድ ሁለት እያለን እናመሻለን። የኦክስፎርድ ጥናት መሬት ላይ እናወርደዋለን። ያ ሁሉ ግን ከሰብስክራይብ ይጀምራል።